ሰሞኑን በጣም ቢዚ ነበርኩ ከምላችሁ በላይ ማለት ነው። ዛሬ ደግሞ እንግዲህ መጥቼ የላችኋለው ሀይሚዬን እንግዲህ የቡራ ወንድም ምን ያላቀውን በነገራችን ላይ የመጀመሪያ ጊዜ ነው ያየሁት። እሱን ብሏል ግማሽ ሰው ያቀኛል፣ ግማሽ ሰው አያቀኝም ብሏል አይቼው አላቅም፣ ግን ይመስላል ሙሽዬን ቁጭ ነው የሚመስለው እና ታላቅ ወንድሙ ነው። እሱንም በጣም ከባድ ፕራንክ ነው ለሀይሚ ያዘጋጀለት። እና ቅስምም ይሰብር እውነት ቅስም ይሰብራል። ይሄ ንግግር አስባችሁታል? ከፍቅረኛችሁ ቤት ሄዳችሁ ከዛ ታላቅ ወንድምም ሆነ ህትም ሆነች ፋሚሊ ማለት ነው እንዴት ቤታችን ትመጫለሽ እኔ እበላለሁበት ሲላችሁ፣ በጣም ከባድ ነው። እንደውም ሀይሚ እኔ ብዙም አልደነገጠች ማለት ይቻላል የሆነት እድይ እኔ በሆን እርበተበታለሁ ሁሉ የእውነት ለምላት በጣም አስደንጋጭ ፍራንክ ነው ያደረጓት። እና ደግሞ እኮ የጅንኑ ማሽቃበጥ እንዴት ሲያሽቃብጥ እንደነበር አይታችሁታል አይደለ? እኔ ግን እፈራልሃለሁ እሷ በእጥፍ ነው የምትመልስልኝ፣ እጥፍ አድርጋ ማለት ነው። አሁንም ለማየት ያብቃችሁ፣ ወደፊት ከባድ ከባድ ፍራንክ ሌዛለ የምትመጣው እና። እንግዲህ እሷ ደግሞ ብሩኬ ጠርቶኝ ነው። ሙሽዬም እኮ ጠርታኝ ነው የሄድኩት። በዛ ላይ ደግሞ ሙሽዬንም ስራ ላግጻት ነው ብላለች ማለት ነው። ግን ጅንኑ ከመጣ በኋላ ሽምጥጥ አድርጎ እኔ ያልጠራሁሽም አስባችሁታል። ከልዩ መቆጣት እንደገና ደግሞ የብሩኬ ደግሞ ሽምጥጥ ማድረግ እንግዲህ አስቡት፣ ምን ያክል እንደሚያስደነግጥ ማለት ነው እና በጣም ከባድ ፕራንክ ነው፣ በነገራችን ላይ በጣም ከምላችሁ በላይ ማለት ነው እና መጨረሻው ግን ደስ ይላል ማለት ነው። አላደረም፣ ወዲያውኑ ነው የተፈታው ፕራንኩ ማለት ነው እና ግን ከባድ ነው ለተደረገው ሰው በሐይሚ ቦታ ሆናችሁ ስታስቡት ይከብዳል። በዛ ላይ ደግሞ በአምኖ የምትፈረዋለ ትፈረዋለች እንደ ዛኛው እንደ ሀብትሽ አትቀርበውም ብሏል ማለት ነው እና በነገራችን ላይ ብዙ እንደዚህ አይነት ነገር እንደሚደረግ ታውቃላችሁ። የባል እህቶች ወንድሞች፣ ወይንም ደግሞ እናት አባት ማለት ነው ፍቅረኛ ይዞ ከሄደ ከቤት ፍቅረኛውን ማለት ነው ለምን ይዘህ መጣ ምናምን የሚሉ እኮ አሉ እና ይከብዳል። እኔ በሆን እንደዛ የተባልኩት ራሱን እንጃ አላቅም እንዴት እንደምሆን ማለት ነው አስባችሁታል? ይከባድ ነው እና ለማንኛውም ከዛ ደግሞ ጭራሽ ቆሌቱ የዶሮ ቁሊት ደግሞ እሷ ነበረች ያቁላላችሁ። ቁሊቱ ራሱ ጎርንኗል። አዎ ጎርንኗል። ክብርክ ማስቀበጥ ነው። አዎ ጎርንኗል። እና ለምን ይጣፍጣል ላልክ ሲባል ሀብትሽና ማናት፣ እነሱ ፊት እንዳትሸማቀቂ ብዬ ነው። እና አሁን እሱ ፊት ምን እያደረግ ነው? አይ እሱ ከጀመረው አይቀር እኔም ልጨርሰው ብዬ ነው። አቤት አቤት ዳ በአጠቃላይ ግን በጣም የሚገርብ ፍራክን ያደረጓል። ያው ቆሌቷ ግን እንዴት እንደሚጣፍጥ ተመስክሮላታል። መጀመሪያው ማለት ነው። መጀመሪያም እርግጠኛ ነኝ እንደው ቢጎረንን ራሱ ጎርኗል ብላ ነበር የዛ ሰዓት የምትናገረው እንጂ መቸም ይጣፍጣል አይባልም። እኔ በበኩል እንትን አደለም የማይጣፍጥ ምግብ ይጣፍጣል አለለም። ሰው ቤት አሁን ሄጄ ወጡ ከጎረነና ጎርን ነው ያለው። እንደውም አንድ ጓደኛዬ አሁን በአድባባኝ የምታከብረ ጓደኛዬ የሆነ ምግብ ይዛ ስትመጣ እንዴት ነው ማዚ ይጣፍጣላት አትለኝ? ስትለኝ አይ ምንም አይል ነው የምላት። አንቺ ግን መቼ ነው የኔን ምግብ ይጣፍጣል እንትን ሁሌ እንዳጣጣልሽ ትላለች። እኔ ፀባያዋንም ስለማቅ ማለት ነው በቃ ልብስም ትልበስ ምግብ፣ የሆነ ነገር እንትን ብቻ የሆነ ነገር ማለት ነው አይ ጥሩ ነው ያምራል፣ ምንም አይል ምንም አይል ነው። አስገባበት ሙሉውን በቃ ያምራል እናምን ስለማላት ጣም ነው የምትናደደው። እና አንሷን እኔ ያው ጸባይዋን ምናምን ስለማቅ ለማናደድ ስለሚጠቀምበት ነው እንጂ ትክክለኛውን። አንድ ምግብ እየበላችሁት ከጎረነነ ጎርንኗል ብላችሁ መናገር ግዴታ ነው አለባችሁ። እንደ ይሄ ሼም ምናምንማ ጥሩ አይደለም። ም ቤተሰብ ጉንፋን ይዞኛል በነገራችን ላይ ነው። እንባዬ ሁሉ በጣም እየወረደ ነው የማዋራችሁ፣ በጣም እያስነጥሰኛል እና ለማንኛውም የኔ ውዶች፣ ማሮች፣ ፍቅሮቼ በዓል ግን እንዴት ነበረ? አሪፍ ነበረ። እኔ ጋር በጣም ደስ የሚል በዓል ነው ያሳለፍነው። የእውነት ነው የምላችሁ በጣም ደስ የሚል ልዩ በዓል። አንዳንድ ልጆች ደግሞ በእግራጅሽ ለምንድን ነው የምትበይው ምናምን ብላችሁ እኛ፣ ለእኔ በእግራጅ ሳይሆን በቀኝ እጄ ነው። በነገራችን ላይ ቪዲዮ ላይ ሲታይ እንጂ ግራ የሚመስለው በቀኝ እጄ ነው። እሺ ውዶች ማሮቼ እኔ ግራ አይደለሁም ቀኝ ነኝ፣ ቀኝ ነኝ። ግን ካሜራው ላይ ግን ደዛ ነው መሰለኝ የሚመስለው። ወይኔ በላቸው እና ይሄን ይመስላል ማለት ነው። ቆንጆ ምግብ ሰርተን ነበር፣ ዶሮ፣ አይቡ፣ አልጫው፣ ጥብሱ ምን የሌለ ነገር አለ እናንተ። ደስ የሚል በዓል ነው ያሳለፍነው፣ በጣም ምርጥ የሆነ በቃ ለየት ያለ በዓል እና እንደዛ ነው እላችኋለሁ። ዓመት ዓመት ያድርሰን። ለሃርሞሳዊ በለን ከቁጥር ያጉለን የኔ ምርጦች፣ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።